አማራ ፋኖ አደረጃጀቶች የተሰጠ መግለጫ የብልጽግናው አረመኔያዊ አገዛዝ የአማራን ሕዝብ ለአንዴና ለመጨረሻ ጊዜ ለማጥፋትና ከታሪክ መዛግብት ላይ ለመሰረዝ ሀገሪቱ አለኝ የምትለውን የአየር ኃይል ሜካናይዝ፣ የእግረኛ ሰራዊት፣ የሀገሪቱን ሙሉ በጀት በመጠቀም ድፍን ሁለት ዓመታትን የጭካኔ በትሩን እያሳረፈ ቆይቷል። በምላሹም መላው የአማራ ሕዝብ በቁርጥ ቀን ፋኖው የተመራ ከሊቅ እስከ ደቂቅ በነቂስ በመውጣት አረመኔውን የብልጽግና ቡድን በመፋለም ለምድር ለሰማይ ይከብድ የሚመስለውን የክልሉን የብልጽግና እና የጸጥታ መዋቅር በድጋሜ እንዳያገግምና እንዳይጠገን አድርገን በጣጥሰነዋል። ስርዓቱ እንዳይሞትና እንዲቀጥል ስልታዊ በሆነ መንገድ ሲያገለግል የነበረውን የይስሙላ የመንግስት መዋቅር እንዲወገድ አድርገናል። ከልክ በላይ በብሪት ተወጥሮ በድንፋታ የአማራን ህዝብ አዋረዳለሁ ብሎ የተኮፈሰውን የኦሮሞ ኃይል አስተንፍሰነዋል። የአማራን ህዝብ በጅምላ በመጨፍጨፍ ደም ግብሩ የሆነው የአገዛዙ ጅኒ በወሰድነው ጠንካራና ጠንካራ አስተማማኝ ምት በከፍተኛ ደረጃ አጓርቶና ና ስሙ ተሰብሮ አንገቱን እንዲደፋ አድርገነዋል። በወሰድንበትም ድንገተኛና ቅስም ሰባሪ ምት በድንጋጤ ቆሌው ተገፎ ሽንፈቱን መደበቅ አቅቶት እየዋዠዠ ይገኛል። ታዲያ በዚህ ቅስም ሰባሪ እና የተቀናጀ ምት በፋይናንስ ካዘናው ባዶውን የቀረውና ድንጋጤ ውስጥ የገባው የብልጽግና ወራሪ ቡድን የአማራን ህዝብ በተለይም አርሶ አደሩን አንበረክካለሁ የፋይናንስ ካዘናንም እሞላለሁ በሚል የወቅቱን የእርሻ ጊዜ ከግምት ውስጥ በማስገባት መላ የብልጽግና ካድሬዎችን በማሰለፍ በከፍተኛ ደረጃ መሯሯጥ ላይ እንደሚገኝ ደርሰንበታል። በተለይም በወቅቱ የእርሻ ወቅት በመሆኑ በተለይም ወቅቱ የእርሻ ወቅት በመሆኑና የአፈር ማዳበሪያ አርሶ አደሩ የሚሰራጭበት ከመሆኑ ጋር በተያይዘ አርሶ አደሩ ግብአቱን በበቂ ሁኔታ በማቅረብ በገንዘቡ ገዝቶ እንዲጠቀም በማድረግ ፈንታ በአፈር ማዳበሪያ ሰበብ ከ13 በላይ የገቢ ዝርዝር በማዘጋጀትና በማቅረብ በተለይም ያገዛዙ ጥምር ጦር ለሚለው የመከላከያ የአድማብተናና የምንሻ ሌሎችም የጸጥታ መዋቅር ለማሰልጠንና ለማጠናከር የሚውል ገንዘብ እና ሌሎች ዝርዝር ክፍያዎች አልፈጸምህ እና ደረሰኝ ከልለህ የአፈር ማዳበሪያ አንሸጥም በማለት ህዝባችንን በከፍተኛ ደረጃ ለማንገላታት ዝግጅታቸውን መጨረሳቸውን እና ወጣት አርሶ አደር ማዳበሪያ እንዳይሰጠው ተጨባጭ መረጃ ደርሶናል። ስለሆነም አንደኛ፣ መንግስት ነኝ ብሎ ራሱን የሚጠራው አካል ረሃብን እንደ ጦር መሳሪያ መጠቀም እና ህዝብን በጅምላ ለመጉዳት ለመፍጀት የሚደረግ ተግባራዊ እንቅስቃሴ በማንኛውም ሁኔታ በዓለም ህግ የተከለከለ ብቻ ሳይሆን የሞራል ዝቅተት በመሆኑ በእኛ በኩል በፍጹም ተቀባይነት የለውም። ሁለተኛ፣ ማንኛውም አርሶ አደር የአፈር ማዳበሪያውን ያለምንም ተጨማሪ ክፍያ ዋጋውን ብቻ ከፍሎ እንደ ማንኛውም ቁሳቁስ የመጠቀም መብት የሚከበር እንጂ ለማንም ከልካይ ተጨማሪ ክፍያ እንዲከፍል ካልሆነ የአፈር ማዳበሪያ መግዛት አትችልም በሚል በንጹህ አርሶ አደሮች ላይ በተለያዩ አካላት የሚፈጸም ወከባና ማስፈራራት በፍጹም ተቀባይነት የለውም። ሶስተኛ የእርሻ መሬት በስሙ የሌለው ነገር ግን በተለያየ መንገድ መሬት ማግኘት በግብርና ስራ ላይ ያለው ወጣት አርሶ አደር እና ለነገ ፋኗዊ እሳቤ ይኖረዋል በሚል በተሰሳተ ብያኔ በስምህ መሬት ስለሌለ የአፈር ማዳበሪያ ገዝቶ መጠቀም እንዳይችል በፍጹም ከመርህ ያፈነገጠ አሰራር ተቀባይነት የለውም። በመሆኑም አርሶ አደራችን ያለምንም ተጨማሪ ክፍያ የአፈር ማዳበሪያ ዋጋውን ብቻ ከፍሎ እንዲጠቀም እያሳሰብን፣ ከዚህ ውጪ ማነኛውም የክልሉ ወይም የዝሆኑ ወይም የወረዳ ወይም የቀበሌ አመራር ወይም የግብርና ባለሙያ ወይም የአስተዳደር ጽፈት ቤት ባለሙያ ወይም የገቢዎች ጽፈት ቤት ባለሙያ ወይም የጸደይ ባንክ ኃላፊዎች እና ባለሙያዎች እና ሌሎችም ይህን ተግባር ለማሳካት ለማሳካት እና ተጨማሪ ክፍያ ለማስከፈል ሊንቀሳቀሱ ወይም በዚህ ደረጃ ሕዝባችንን ለማወያየት ጥረት ሲያደርጉ በሚገኙ አደረጃጀቶች አስተማሪ የሆነ እርምጃ ይወሰዳል። ሁለተኛ፣ ማንኛውም የአማራ ማህበረሰብ ከንግድና ተጨማሪ ትርፍ ውጭ ለእርሻ ስራ የሚሆን የአፈር ማዳበሪያ ገዝቶ የመጠቀም መብት እንዳለው እየታወቀ ምንም አሳማኝ የሆነ ጉዳይ ሳይኖር ተልካሻ ምክንያት በመፍጠር አምራች ኃይል የሆነውን አማራ እስፋ በማስቆረጥ በኢኮኖሚ ለመጉዳትና ለማደህየት የሚደረግ ማንኛውም እንቅስቃሴ በጽኑ የምንቃወምና የምንታገለው ጉዳይ ነው። ሶስተኛ፣ የአፈር ማዳበሪያ ለገንዘብ መሰብሰብና ለፖለቲካ ፍጆታ መጠቀም በፍጹም ኢሞራላዊ ተግባር በመሆኑ ማንኛውም አካላት ከዚህ አፍራሽና እኩይ ተግባር መቆጠብ ይኖርበታል። አራተኛ ረሃብን እንደ ጦር መሳሪያ ለማድረግና የአማራን ህዝብ ለመፍጀት የሚደረግ የአፈር ማዳበሪያን ከሶስት እጥፍ በላይ ዋጋው እንዲጨምር ከማድረግም በላይ በተለያዩ ምክንያት የመከልከል ተግባር ዓለም አቀፍ የጦር ወንጀልም ጭምር ነው። እናም ይህ ተግባር በአስቸኳይ እንዲቆም፣ ይህ ተግባር በአስቸኳይ የማይቆም ከሆነ ህዝባችንን በነቂስ በመውጣት አገዛዙን ለመገርሰስና ለመጣል ከጀግኖች ልጆቹ ጥሪ ሲተላለፍ በተጠንቀቅ በመቆም እየተጠባበቀ ይገኛል። ስለሆነም በዚህ ተግባር ላይ እየተሳተፋችሁ ያላችሁ አካላት ከዚህ ተግባራችሁ እንድትቆጠቡና ማንኛውንም አማራ ለሁሉም ማህበረሰብ ፍትሐዊነት መሰረት ያደረገ ተግባር እንዲፈጸም እያሳሰብን ከዚህ ውጪ የሚንቀሳቀስ ማንኛውም አካል ላይ ወሳኝና አስተማሪ እርምጃ ለመውሰድ የምንገደድ መሆኑን ለማሳወቅ እንወዳለን። ክብር ለተሰዉ ሰማዕታት ድላችን በተባበረ ክንዳችን የአማራ ፋኖ በሸዋ የአማራ ፋኖ አንድነት በጎንደር የአማራ ፋኖ በወሎ ቤት አማራ የአማራ ፋኖ በጎጃም ዘመቻ አንድነት ግለቱን ጠብቆ ይቀጥላል። መጋቢት 27 2017 ዓ.ም የአማራ ፋኖ